ለምንድን ነው እኛ የምንሳደደው? እኛ አገው ሁነን ነው ወይስ ሌላ ሁነን ነው? አይደለም ሌሎች አመራሮች የሚገደሉት ለምንድን ነው? እንደዛ አይደለም። አገው ወይም የአማራ የሚለው አይደለም። በግልጽ በድፍረት የምናገረዋለው፣ ምናልባት ቁጥር አንድ ሰውን የሀገሪቱን ጠቅላይ ሚኒስትር አግኝቶ የተሳሳተ መረጃ መስጠት ስህተት ነው የሚሆነው። ስለዚህ ያለው ሁኔታ በግልጽ ለመናገር ምንም ሳናሽ መሆነ ሳንደብቀው ክቡር ጠቅላይ ሚኒስትር በአረንጓዴ አሻራ የሰሩትን ስራ ከልብ አደንቃለሁ፣ እወዳለሁ፣ አከብራለሁ። ድልድዩን ጎርጎራን አይቻለሁ። ይሄ በጣም የሚመሰገን ነው። ምንም ዲናይ ማድረግ አይጠበቅብንም በግልጽ ስለሆነ ለዚህ ትልቅ አክብሮት አለን። ሌላ እሱ ሁለት ጉዳዮች ላይ ነው እንደ አትኩሬ መስጠት የምፈልገው። አንድ ሰላም ነው። አሁን አማራ ክልል ያለበት ሁኔታ የሚታወቅ ነው። ኦፍኮርስ አሁን ከሰሞኑ ባለው ርብርብ የተወሰነ መሻሻሎች አሉ። ደስ የሚል ነገር ነው። መሻሻሎች ግን በግልጽ ሳናሽ መሆነ ሆነው ስርዓት አልበኝነት ነው የነገሰው። ሌላ የፖለቲካ ቅብ ብንሰጠው ምን ብንለው ምን ብንለው ያለው ሁኔታ እጅግ ውስብስብ ነው። ስርዓት አልበኝነት የፖለቲካ ጥያቄን እየለበሰ ስጋና አጥንት እየኖረው እዚህም መዛም ያለው ችግር በጣም ዘርፈ ብዙ ነው። ይህን ዘርዝሮ መናገር በጣም ነው የሚከብደው። ከዚህ ጋር ተያይዞ ሰላሙ ጋር ተያይዞ እንግዲህ ሀገር እንደ ሀገር የምትቀጥለው ሉዓላዊነቷም ሲጠበቅ ነው እና ውስጣዊ ሰላማችን ላይ የጎረቤት ሀገሮች ሚና ምንድን ነው? በግልጽ ክቡርነቶ እርስዎ በደንብ በሚከታተል ያውቁታል ወይ? ታሪካዊ ጣላቶቻችን ምናልባት የተወሰነ እውቀቱ አለን። እንግዲህ በወጣትነት ዘመን በረሃን ያሳለፍ ነው እና በውስጥ ጉዳያችን ገብተው የሚፈተፍቱት። አንዱን እዚህ ጋ ያስቀምጣሉ ሆነ ያስቀምጣሉ፣ ዘርፈ ብዙ ችግር ነው እየገጠመን ያለው እና ይህንን እንዴት ያዩታል? ሌላ በግልጽ መታወቅ መቻል አለበት። ከእኔ በፊት ቀደም ሲል አንድ ተናጋሪ እንደነበሩት ሲናገሩ እንደነበረው ያገው ሸንጎ እሳቸው በሚሉት አይነት አደለም። ያለው አማራ ክልል ያለው ሁኔታ አሁን ብልጽግና የብልጽግና ደጋፊና ብልጽግና እንጠላለን የሚል ነው ያለው። ግጭቱ ለምንድን ነው? እኛ የምንሳደደው እኛ አገው ሆነን ነው ወይስ ሌላ ሆነን ነው? አይደለም ሌሎች አመራሮች የሚገደሉት ለምንድን ነው? እንደዛ አይደለም፣ አገው ወይም የአማራ የሚለው አይደለም። በግልጽ በድፍረት የምናገረዋለሁ። አለው ምናልባት ቁጥር አንድ ሰውን የአገሪቱን ጠቅላይ ሚኒስትር አግኝቶ የተሳሳተ መረጃ መስጠት ስህተት ነው የሚሆነው። ስለዚህ ያለው ሁኔታ በግልጽ ለመናገር ምንም ሳናሽ መሆነን ሳንደብቀው ብልጽግና እና ደጋፊ እኔ ለምሳሌ የክቡር ጠቅላይ ሚኒስትር ሰው ባመጡት የፓርቲዎች አብሮ በመስራት አብሬ ይሰራለሁ። አንድ ቢሮ ተሰጥቶኝ እየሰራሁ ነው ያለሁት። የጋራ ምክር ቤት ሰብሳቢ ነኝ። እኛን ያየ አውሪያዬ ነው። ሌላ ተራ ታች ወረዳ ላይ ያለ የቀበሌ አመራር፣ በየትኛውም ቦታ ላይ የብልጽግና አመራር አውሪያዬ ሆነ። እየሆነ ያለው ይሄ የተለየ ብሔር ምናምን ስለሆነ አይደለም፣ በግልጽ የሚታወቀው እኔ በድፍረት እናገራለሁ በቂ እውቀትም ስላለኝ ነው። በጉዳይ ላይ በቂ እውቀትም በቂ መረጃም ስላለኝ ነው። አዊ ላይ ይሄ ስርዓተ አልበኝነት ያለው ከየትም አልመጣም። ከፓሪስ ወይም ከለንደን አይደለም፣ ያለው እዛው ነው። እኔ ያውቃቸዋለሁ፣ በግልጽ ነው የምናገረው። ራስንም እንዲህ ነው ላለማት እንጂ ከአማራ ዲሞክራሲያዊ ንቅናቄ ከኤርትራ ነው ቤዛችን የነበረው። ስለዚህ አሁንም ያሉት ልጆች እነማን ናቸው? እንዴት ነው? ኤቭሪቲንግ እናውቀዋለን ዝም ብለን በጥራዝ ነጠቅም አይደል የምናገሩ አብረንም እየሰራን ነው እየታገልንም ነው እንዲስተካከል ሰላሙ የጋራችን ስለሆነ ነገር ግን ያልተፈለገ ስዕል መስጠት ተገቢ አይደለም አሁንም ክቡር ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ደግሜ ደጋግሜ እንዲሁም መግለጽ የምፈልገው ሰላምና ሰላም በጣም በጣም ወሳኝ ነው እና የሰላሙን ጉዳይ እንዲያው ቀን እንድ ማታም ቀንም በፍጥነት ሰርታችሁ በፍጥነት ሰርተን እኛም አግዘን የአስቸኳይ ጊዜ አዋጁ ተነስቶ ወደ ነበረበት መመለስ መቻል አለበት። ክቡርነቱ እኔ ጊዜዎትን ላባክን አልፈልግም። የስርዓት አልበኝነቱን የትኛውንም አይነት ስያሜ እንስጠው፣ እጅግ እጅግ እጅግ አስነዋሪ በጣም የሚቀፍ ነው። ሰዎች ሀሳባቸውን በነፃነት እንዲናገሩ የማያስችል ሁኔታ ነው ያለው። እኔ ፖለቲከኛ ነብያ ምናለሁ። መንግስት እድሉን አመቻቸልኝ፣ ቢሮ ያዝኩ፣ ራይቴ ነው ብልጽግና መንግስት ነው፣ መብቱ ነው። ነገር ግን አንድ የቀበሌ ካድሪ ምንም የማያውቅ የብልጽግና ካድሪ ነህ እየተባለ የሚገደልበት ካለ ይህንን ደግሞ ጀስቲፋይ ልናደረግ የምንሄድበት መንገድ በጣም ትክክል አይደለም፣ በጣም ስህተት ነው። መታረም መቻል ያለበት ማለት ነው። ስለዚህ እዚህና እዛ መርገጥ ያለበት ነገር ምንም ይሁን ምን ሀገር እንደ ሀገር ቀጥላ ስርዓትና ስርዓት ያለው መንግስት እንዲኖር እንፈልጋለን። ስለዚህ በዚህ ጋ ምንም ኮምፕሮማይዝ የሚደረግ ነገር ሳይኖር ህግና ስርዓት ተከብሮ መቻቻል ያለበት ቅድሚያ ሰላም መምጣት መቻል አለበት። ዘርፈ ብዙ ችግር ነው ያለው። እኔ አንድ ሁለት ሶስት ተብሎ መዘርዘር አያስፈልግም። ስለዚህ ክቡርነቱ እንዲሁ በአማራ ሕዝብ ስም እንደ ኢትዮጵያም በዛ አካባቢ ያለ የሰላም እጦት የሁሉም መደፍረስ ነው የሚሆነው። ፖለቲካውን በርዞታል። ፖለቲካችን ቅርቃር ውስጥ ከቶታል። እኔ ትናንትና ለምሳሌ ያክል ፕሮፓጋንዳ ምን ያክል አደገኛ እንደሆነ የማውቀው የአዲስ አበባ መጥጨ አድዋ ድልይን አላየሁ እና እኔ ፖዘቲቭ ነኝ፣ ከመንግስት ጋር እየሰራሁ ነው፣ መንግስት ነኝ፣ ራሴ መንግስት አካል ነኝ። በጣም ኢንትረስቲንግ ሆኜ ነው የማየው። ግን እንደዚህ ሚኒሊክ ሊነሳ ነው፣ ኦርሶምቲ ሲሉ ምን ያክል ዳይቨርት እንደሚያደርግ ትናንት ግን፣ እውነት ለመናገር እንደው ዝም ብሎ ከንቱ ውዳሴ ለመስጠትም አይደለም፣ የሚኒሊክን አደባባይ ስናይ የአድዋ ዜሮ ታሪኩን ኢምፕሬሲቭ ነው የሆንኩት እኔ ላይክ ማች ሞር፣ በጣም ነው የወደድኩት፣ በጣም ነው ኢምፕሬሲቭ ያደረኩት። ምን ለማለት ነው፣ ፕሮፓጋንዳውም እየበረዘ ነው እየበከለ ነው እና ሀገር ፍቅር የሚለካበት አብሮ መስራት፣ ነገን ማሰብ እንደ ሀዳሪነት እየታየ አማራ ክልል ላይ ትልቅ ፈተና ሆኗል። ስለዚህ ይሄ ቢስተካከል፣ ትጥቅ ትግል የነበሩ ኃይሎች ሲመጡ አንድ መመሪያ ነበረ እራሳቸው እንዲያቋቁሙ ኦርሰምቲንግ ምናምን ነገር የሚል እና እርሱ በአንድ የሚሆን በሌላ መንገድ ሰበብ እየተደረደረ ሳይፈጸም ቀርቶ አሁን ብዙዎቹ የምናያቸው ብዙዎቹ የምናያቸው ያልተፈለገ ውስጥ ገብተዋል እና ወደ ሰላም የሚመጡበትን መንገድ የራሳቸውን ኑሯቸው የሚደጉሙበት መንገድ ቢመቻች ጥሩ ነው የሚል እምነት አለኝ። እንግዲህ እግዜር ስጥልኝ ሰዎች አንዱ ፕሮፌሰር ብራው ናቸው። ለእኛ ፓርቲ አይመቹም አይመቹም። ሀሳብ አላቸው፣ እውቀት አላቸው፣ ልምድ አላቸው። በየስብሰባዎቻችን ቻሌንጅ ያደርጋሉ፣ ጥያቄ የለውም እሱ። በሌላ ወገን ደግሞ ለሙያና ለስራ ታማኝ ናቸው። እኛ ጋር ሲጨቃጨቁ እኛ የሚያበላሹ ነው ይመስላል። በነገራችን ላይ በብልጽግና መድረክ አንዴ ሳይሆን ከአምስት ጊዜ በላይ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴር ሆነው ይመራሉ? እያበላሹት ነው ለፓርቲያቸው አቋም እና አላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸው ልክ እሳቸው እንዳበላሹት ተደርጎ ማለት ነው። በውስጥ ያለው ሁኔታ ግን የሚያሳየው ከእድሜያቸው ካደጉበት ፓርቲ በተሻገረ መንገድ ተቋማት ሰዎች ሰብስበው ቼንጅ ለማምጣት ከፍተኛ ጥረት እያደረጉ ነው። ለምሳሌ እኛ በኬጂ ደረጃ ከ30 ሺህ በላይ ኬጂ ገንብተናል። ባለፉት አምስት ስድስት ዓመታት 30 ሺህ በላይ ኪነጋርደን የህጻናት መዋያ ማለት ነው። ለምን ታች ነው ችግሩን ስላሰበ። ዩኒቨርሲቲ ግን ስድስት ዓመት አንድ ብራንች አልሰራንም። እሳቸው ታችኛ ያለውን ካዩ በኋላ ሀይ ስኩል ላይ ነው ከፍተኛ ጋፕ ያለው ብለው በዚህ አመት ሁለት ዓመት ገደማ ከፍተኛ ሀብት አሰባስበው በየቦታው የሀይ ስኩል ማስፋፋትን ለመስራት ጥረት እያደረጉ ነው። እውነት ለመናገር በጣም ጥቂት ሚኒስትሮች ናቸው በሳቸው ልክ ሪሶርስ አሰባስበው ችግር ለመፍታት የሞከሩት፣ ከበጀት ውጭ ማለት ነው። በዚህ ስራቸው እናከብራቸዋለን፣ ለስራቸው ባላቸው ታማኝነት እናከብራቸዋለን። ስለሚጨቀጭቁን ደግሞ አይመቸንም ይህንን ባላንስ አርገን ነው እኛ። ምን ሄደው ሌላው እንዴት የሚያየው አላቅም። በእኛ በኩል ግን ያለው ትምህርት ሚኒስቴር እንዴት ለእሳቸው ይሰጣል ነው። ፕሮፌሰር በየነ ጴጥሮስ እንደምታውቁት በጣም እድሜ ጠገብ ሲኒየር ፖለቲከኛ ናቸው። ዝም ብሎ ነገር ማለፍ አይችሉም። ዝም ብሎ ለስልጣን ወይ ለጥቅም ብሎ ነገር መተው አይችሉም። እሳቸው ፖሊሲ ተቋም ነው እየመሩ ያሉት። የእሳቸው ተቋም የሚያወጣውን ፖሊሲ ነው አብዛኛውን መንግስታችን ስራ ብሎም ይጠቀምበት ፕሮፌሰር በየነ ቀላል ሰው አይደሉም። ዝም ብሎ ዝም ብሎ ከተመሳስለው ሜዱ ሰው አይደሉም። በማንኛውም ጉዳይ ክሪቲካሊ ኢሹ ያነሳል። በሌላ መንገድ ግን ባላቸው እውቀት ልክ ተቋሙን አጠናክረው ወጣቶች እያስተማሩ ደግሞ ጥሩ ጥሩ ሀሳብ እያፈለቁ ነው። እዚህኛ እንደ መንግስት ቢያስቸግሩንም ሀሳባቸውና እውቀታቸው ስለሚሻል አብረን ብንሰራ ይሻላል ብለን ነው አብረን ብንሰራ ተመኪቶን አይደለም። ሌላው ሰው እንዴት ነው አላቅም። ይህንን እስካሁን ባለው ሁኔታ በካቢኔም በክልል ደረጃም በተወሰነ ደረጃ ከእናንተ አካባቢ ሰዎች አስገብተን አዲስ ካልቸር ለማምጣት ሞክረናል። በቂ ካልሆነ እንፈትሻለን። በቂ አይደለም ይበልጥ ቢሰራበት ካላችሁ፣ ለምሳሌ ቅድም የጋምቤላን እንፈትሻለን። ያሉት ትክክል ከሆነ እናስተካክላለን። ሲዳማ ላይ የተባለውን እንፈትሻለን። ትክክል ከሆነ እናስተካክላለን። ዝግጁ ነን ለዚህ ማለት ነው። ከእናንተ እውነተኛ መረጃ ከመጣ ለማረም በጣም ዝግጆች ነው። እኛ ግን እንደ ፕሮፌሰር ብርሃኑ እንደ ፕሮፌሰር በየነ አይነት እንደ ዶክተር በለጠ አይነት ወጣቶች ሙያቸውን አክብሮ የሚሰሩ ከናንተ ወገን ቢቀላቀሉ ለኢትዮጵያ ጥቅም እንጂ ኪሳራ አናስ አናምን እንደዛ አናምን። ዋናው ሰው ሲቀመጥ ግን ስራውን መስራት አለበት። ከተቃዋሚ ሆኖ ወንበሩን በትክክል የማይገለገላለ አለ፣ ከብልጽግና ሆኖ የማይገለገል ቅድም እንዳነሳችሁት በዘር ምክንያት፣ በእምነት ምክንያት በገንዘብ ምክንያት ብልጽግና ሆኖም ያበላሻል። ሰው እንግዲህ ጨው አይደለም፣ እኛ እየቀመስን አናደርገውም። ይሰጠዋል፣ ይታያል። ሲሳካለት ይቀጥላል፣ ሳይሳካለት ሲቀር ደግሞ ይወርዳል። ያንን እናንተ ከግምት ብታስገቡ ጥሩ ነው። በእኛ በኩል ግን ሙከራዎች ያሉ ይመስለኛል። ለምሳሌ ኦኤንኤልኤፍ እናት ያነሱት ሁሉም ሀሳብ ተቀብያለሁ። ግን የኦኤንኤልኤፍ ተወካይ በእኛ በፌደራል መንግስት ውስጥ የንግድና ኢንዱስትሪ ምክትል ሚኒስትር ናቸው። ከኛ ጋር ይሰራሉ። አይ ሆፕ በክልልም እንደዛ ያሉ ይመስለኛል። የሚቀር ነገር ካለ ጣልቃ ገብነት ካለ ግን እንፈትሻለን። ችግር ካለ ፈትሸ እናስተካክላለን። እርስዎ እንዳሉት ሰላም ያስፈልጋል። እርስዎ እንዳሉት ትብብር ያስፈልጋል። ከዚያ ውጭ ያለው አንዳችን በአንዳችን ጣልቃ ብንገባ ጥቅም የለውም። እኔ ያለኝ ሀሳብ ጥሩ ትብብር አለ ብዬ ነው የምገምተው። ችግር ካለ ግን ያው አቶ አደንም የእናንተን አካባቢ ፖለቲካ በደንብ ስለሚያውቁ ከእሳቸው ጋር በመሆን ማየት ይቻላል። እርስዎ ግን እንደሚያውቁት በኢትዮጵያ ታሪክ በኢትዮጵያ ታሪክ ሶማሌ፣ አፋር ወይም ጋምቤላ የሚባለው በማዕከል ስልጣን ውስጥ እንደ ማንኛውም ብሔር መሳተፍ የሚችሉ ብቃት ያላቸው መምራት የሚችሉ ተደርጎ አይታሰቡ። የእኛ ፓርቲ ምክትል ፕሬዝዳንት ሶማሌ ናቸው። ይሄ በኢትዮጵያ ታሪክ የመጀመሪያው ነው። ይሄን ካደረግን በኋላ ይሄን ድል ካመጣን በኋላ የጎደለ ካለስ እየሞላን እንሄዳለን። የመጡትን ድሎች ግን በልኩ ማየት ጥሩ ነው። ቦርደር ላይ ያሉት ትክክል ነው። በጣም ሰፊ ቦርደር ነው። ተባብረን ሰላማችንን ማስከበር አለብን። ጋምቤላም እንደዚሁ ከሰላም ጋር ተያይዞ የተነሳው ሀሳብ ከፖለቲካል ስልጣን ውጭ ያለው በጣም ትክክለኛ ነው። አቶ አደን እሳቸውን፣ የጋምቤላ ተወካይ ያነሱትን ሀሳብ ጊዜ አግኝታችሁ ተነጋገሩና መስመር እንዲዝ ያድርጉ። ሰጠው አቅጣጫ ማለት ነው። እዚሁ መሰረተ ልማት በሚመለከት አጠቃላይ ትምህርት ቤት፣ ጤና ጣቢያ፣ ሆስፒታል ለተባለው ብዙ ሙከራዎች አሉ። በጣም ብዙ ሙከራዎች አሉ። ብዙ የሚቀር ነገር አለ። ከህዝብ ጋር የተወያየንበት ስለሆነ መልሼ እሱን አልንገራችሁ። ይሄን ያክል መንገድ ይሄን ያክል ሆስፒታል ብዬ ጊዜ አላዋክንባችሁ። ግን ብዙ ሙከራዎች አሉ። ብዙ ደግሞ የሚያጥሩ ነገሮች አሉ። እሱን አቅም በፈቀደ መጠን እያየን ለመሄድ እንሞክራለን። ኢንፍሌሽን ጥሩ ጥሩ ሀሳብ አንስታችኋል። በአንድ በኩል ሜጋ ሜጋ ፕሮጀክት ስለበዛ የኢንፍሌሽን ጉዳይ እየተዘነጋ እንዳይሆን፣ ማዳበሪያ በደንብ ስለማይቀርብ ምርት እያነሰ እንዳይሆን፣ የሰላም ችግር ስላለ ምርት እያነሰ እንዳይሆን የሚሉ ጉዳዮች ተነስተዋል። ሁሉም ሀሳብ የያዘው ሼር ይለያያል እንጂ እውነት ነው። ሰላም በሌለበት በቂ ምርት አይመረትም። ትክክል ነው። ፕሮጀክቶች ሲበዙ የመንግስት ገንዘብና አቴንሽን ይወስዳሉ። ትክክል ነው። ግን ኢንፍሌሽን ሎካሊ ብቻ ያለ ጉዳይ አይደለም። እናንተ እንደ ፖለቲካል ሰው ታውቃላችሁ፣ ኢንተርናሽናል ያለ ችግር ነው። የእኛን ችግር ለመፍታት ብዙ እየተረባረብን ነው፣ እንቀጥላለን። ምርት እያበዛን እንቀጥላለን። ለምሳሌ ስንዴ ኤክስፖርት ተብሏል። መቼ ዳቦ በላንና ነው የሚል ጥያቄ ተነስተዋል። ስለ ኤክስፖርት ስናወራ የሎካል ጉዳይ እግረ መንገዱን ምላሽ ያገኛል ማለት ነው። ለምሳሌ እኔ ቢሮ ከገባው በኋላ ከሰባት መቶ ሚሊዮን ዶላር እስከ አንድ ቢሊዮን ዶላር ለስንዴ ኢምፖርት እናወጣ ነበር። ልክ በጀት ተይዞ እንደማዳበሪያ ገዝተን እናወጣ ነበር። አምና እና ዘንድሮ አንድም ብር አላወጣም። ለምን ስላመረትን? ኢትዮጵያ ውስጥ ምርት አንድም ኪሎ ሳናመጣ፣ በራሳችን ምርት አገር ውስጥ ያለ ፍላጎት እየመለስን ነው። ማዳበሪያ በሚመለከት ሽያጭ አለ፣ እየገመገመን ነው፣ እናያለን። ግን እናንተ ብትገነዘቡ የምፈልገው ነገር ማዳበሪያ በሚመለከት አንድ ቢሊየን ዳላር ነው መንግስት የሚያወጣው ለማዳበሪያ። ቢያንስ 20 ቢሊዮን ብር ሰብሲዲ አለው። ኢትዮጵያ ውስጥ ሁለተኛው ቢገር ሼር በጂዲፒ ግብርና ነው፣ 30% ገደማ ሼር አለ ይሄን ቢገር ሼር ወስዶ ሰብሲዲም እየወሰደ ግን አንድ ብር ግብር አይከፍልም። የግብርና ሴክተር አጠቃላይ ግብር የለም። ማዳበሪያ አምጡ ይላል፣ ግብር አይከፍልም። እኔን ጠይቃችሁኛል፣ እናንተ መንግስት ስትሆኑስ ነገ ምን ልታደርጉ ነው? መቀየር ያለበት ቲንኪንግ ነው። በሚሰጠው ልክ ለሀገር ኮንትሪቢዩት ማድረግ አለበት መባል አለበት። አርሶ አደሩም በግልጽ መነገር አለበት። ግን ግብር ብቻ አይደለም። እዚሁ ከዚህ ከምስራቅ ሸዋሳ አንወጣ በአንድ ሺህ ኩንታል እና ከዚያ በላይ እስቶር ያደረጉ አርሶ አደሮች አሉ። ማዳበሪያ አምጡ ይላሉ፣ ምርጥ ዘር አምጡ ይላሉ። ለኤክስቴንሽን ሰራተኛ ብር ይከፈላል፣ ያርሳሉ። አወጥተው መሸጥ እንዳለባቸው ግን ግዴታ አድርጎ አይወስዱ። ዋጋ ይጠብቃሉ፣ ሆርድ ያደርጋሉ። እንደዚህ አይነቱን አስተሳሰብ በጋራ ፋይት ካላደረግን በስተቀረ ኢንፍሌሽን ላይ ውጤት ሊመጣ አይችልም። እና እሱም ብንተጋገዝ ጥሩ ነው። ሰላም በሚመለከት በጣም በርካታ ሀሳብ አንስታችኋል። ሁሉም ትክክል ነው። ለልማቱም ወጥቶ ለመግባቱም ለመንቀሳቀሱም ሰላም በእጅጉ ያስፈልጋል። ምንም ጥያቄ የለው። በአማራ ክልልም በኦሮሚያ ክልልም በየትኛውም ክልል ከሰላም የተሻለ አማራጭ ለኢትዮጵያ አለ ብለን አናስብ። ከፍተኛ ፍላጎትም አለ። ለምሳሌ እህት ያነሳችሁ ሁሉም የሚያነሳው ባይዘው ወይ? አባገዳዎች ያነሳሉ፣ ሽማግሌዎች ያነሳሉ፣ ቄሶች ያነሳሉ። አንቺም ከቻልሽ ሞክሪ በጣም በደስታ እኛ የምንፈልገው ሰላም ነው። ሰላም ማለት ግን የኢትዮጵያን ህግ፣ የኢትዮጵያን ስርዓት፣ ይሄ የምናደርገውን ንግግርም ማክበር ጭምር መሆን አለበት። ከዚያ በመለስ ለመነጋገር ለመወያየት የፈቀደ ማንኛውም ኃይል ካለ በደስታ የምንፈልገው እሱ ነው። ሰላም ማለት ያንቺን ፍላጎት ኢምፖዝ ማድረግ ከሆነ ያኛው ኃይል የእሱ ፍላጎት ከተሟላለት ከሆነ ሰላም ሚለው ግን አይመጣም። ለምሳሌ እኛ ኢትዮጵያን ካልመራን ሌላ ሰው ሊመራ አይችልም የሚል ሀሳብ ያለው ሰው ካለ አዘን ኤግዛምፕል እሺ በቃ ና እናንተ ምራና ሰላም አምጣ ብየው እኔ ብሄድም አደም ብሄድም ታገሰ ብሄድም፣ ከእኛ ጀርባ ያሉ ሰዎች ደግሞ ይሄማ ስንገዛበት የኖር ጉዳይ ነው አንቀበለውም ስለሚሉ ይቀጥላል ማለት ነው። ከአንዱ ጫፍ አንዱ ጫፍ እንወስደዋለን እንጂ ሰላም አናመጣም። ሰላም እናመጣው ህግ ስርዓት ስናከብር የፖለቲካል አውዱ ለሁላችንም ኢኳሊ የሚሰራ መሆኑን ስናረጋግጥ ነው። ሙከራችሁን ግን አንደኛ ማሰባችሁ በራሱ የሚደነቅ ነው። ሁለተኛ ማንኛውም ሙከራችሁን በደስታ ነው እኛ የምናየው። ሞክሩ አንድም ሰው ይሁን አምስትም አስርም ከቻላችሁ ጥሩ ነገር ነው። መንግስት ግን ሰላም ማስከበር ዋና ተግባሩ ነው። አልሰራውም ላላችሁት በክስ ደረጃ ጥሩ ነው፣ እንደ ወቀሳ፣ እንደ ጥያቄ። መንግስት ግን በተቻለ አቅም መስዋዕትነት ከመክፈል ቦዝ ነው አያቅም ነገር ግን ሰላም እናንተ ማግዙ የሀገር ሽማግሌው ያግዝ ሃይማኖት አባቱ ያግዝ፣ እኛ የምናግዝ መተው ካለብን እንተው። በዚህ አግባብ ሰላምን እናምጣ። በነገራችን ላይ እንደው ጀንሚሊ ለእናንተ መናገር የምፈልገው እኛ ለህዝብ ቃል በገባነው መጠን አዲስ አበባን ለመለወጥ ግብርናን፣ ቱሪዝምን ለመለወጥ የኢትዮጵያን ህዝብ ከሰፈርተኝነት ወደ ሲነርጂ ወደ መደመር ለመውሰድ እስከ መጨረሻዋ ቀን እንሰራለን። ለዚህ ምርጫ ስለሚመጣ ስለምንመረጥ ስለማንመረጥ ብለን አንቀልድም። ያልናትን እናደርጋለን። ለምን ነው የምናደርገው? ባለማድረግ እዚህ 15 ዓመት 20 ዓመት መቀመጥ ትርጉም አሉና አናስብም። እኛ የምናስበው እያንዳንዷን ቀን ሰርተንበት ቁም ነገር አድርገን ማለፍ ነው። ማን ይዳኝናል? ትውልድ ችግር የለውም ትውልድ ይዳኝናል። ራያ አገው በሚመለከት የተነሱ ሀሳቦች ሰምቻለሁ። ከክልሉ ጋር እንነጋገራለን። በእናንተ በኩልም በእናንተ በኩልም ግን ከነበረው እሳቤ ትንሽ ወጣ ብላችሁ አንዳንድ ነገር ለማየትና ለመነጋገር ሙከራ አድርጉ። ለምሳሌ አገውን ብንወስድ አገው ለትግራይ፣ ለአማራ፣ ለአፋር፣ ለኦሮሞ፣ ለምናምን ግሉ ነው። ትልቅ ታሪክ ያለው ህዝብ ነው። አሳሳሪ ህዝብ ነው። ራሱን ከህዝቦቹ ነጥሎ ማየት ሳይሆን እንደ ከዚህ ቀደሙ አስተሳስሮ የኢትዮጵያ አንድነት በሚያመጣ መንገድ ማሰብ የሚችል ህዝብ ነው። በዛም መታየት አለበት። አማራ ክልል ሚስተር ኤክስ ወይም የሆነ ባለስልጣን በደል ፈጸመ ማለት የአማራ ህዝብ አገውን አይፈልግም ማለት አይደለም። አማራ አገውን ከራሱ ነጥሎ ማየት የሚችልበት እድልም የለውም፣ በጣም የተዋሃደ ስለሆነ ግለሰቦች ያደርጋሉ፣ በየትኛውም ሳይድ ያጠፋሉ። እነሱን አይተን እንዳለ ወደ ህዝብ ባንወስ ጥሩ ነው። ራያን በሚመለከት እንዳልሽ ነው እህቴ። የኛ አቋም ሶስት ሀሳብ አለ። ከዚኛው ጫፍ የሚመጣው ፖለቲካል ኤሊት ራያ የኔ ነው ይላል። ከዚህኛው ጫፍ የሚመጣው ደግሞ የለም የኔ ነው ይላል። ሁሉም ጀስቲፊኬሽን አለው። አንቺም የራስሽ ጀስቲፊኬሽን አለሽ። የእኔ አቋም ህዝቡ ይወስን ነው። ህዝቡ የተፈናቀለው ትግራይም ይሁን አማራም ይሁን አገቡም ይሁን ወደ አገሩ ይመለስ፣ ወደ ቤቱ ይመለስ። ያ ህዝብ ወደ ፈለገበት ይወስን። እኛ እንወስንለት እናቅልላለን አንበለው። ይሄን የማይፈልጉ ሀይሎች በግራ በቀኝ ይሳሰባል። የተፈናቀለ እንዲመለስ ህዝቡ ራሱ እንዲያስተዳድር በጣም ብዙ ሙከራዎች ተደርገዋል፣ ግን በምንፈልገው ልክ አልሄድም። አንቺ እንዳልሽ ብዙ አጀንዳ ሰጪው ብዙ ስለሆነ ማለት ነው። በተቻለ መጠን ግን በዚሁ አጋጣሚ ያለኝ መልእክት ለትግራይ ለአማራ ከትግራይ በኩል ራያን ወደ ትግራይ ለማድረግ አምስት ሰው አስር ሰው አስራ አምስት ሰው ገለው ራያ ወደ ትግራይ ቢሄድ ከሰላም ውጭ ቢሄድ የጊዜ ጉዳይ ነው እንጂ ሀያ ሰላሳ አርባ ሰው ነገ ይሞታል። በሌላ መንገድ በአማራ ሳይድም ከትግራይ ሰው ሞቶ ወደዚህ ቢመጣ ሲሚላር ነው። ጥሩ የሚሆነው በሰከነ መንገድ ሰጥቶ መቀበል መርህ ላስቲንግ ፒስ በሚያመጣ መንገድ ተወያይቶ በህዝበ ውሳኔ መፍታት ነው። በንግግር በውይይት ብናደርገው ጥሩ ነው። ጦርነት አይጠቅመንም። በጣም እርስ በርስ እንድንዋጋ የሚፈልጉ ኃይሎች አሉ። አስር ክላሽ ሰጥተው በርታ ይላሉ። በኋላ የሉበትም። ኤግዛክትሊ ወንድሜ እንዳለው ነው። ብዙ አሉ፣ ከግራ ከቀኝ ሊያባሉ የሚፈልጉ እና ኮንሽስ ሆነን ብንሄድበት ጥሩ ነው። ዲፕሎማሲ በሚመለከት በውጭ ጉዳይ ፖሊሲያችን እንደተቀመጠው ጎረቤት ተኮርነን ሁሉም ጎረቤቶቻችን ጋር በደምም ትስስር ስላለን በሰላም መኖር እንፈልጋለን። በንግድ መተሳሰር እንፈልጋለን። የኢትዮጵያን ጥቅም በስምምነት በንግግር እነሱ አክብረው እኛም የእነሱን ጥቅም ማክበር እንፈልጋለን። ኢትዮጵያ የአፍሪካ የምስራቅ አፍሪካ ሀውልት ናት፣ መሰረት ናት። ያንን ክብሯን ጠብቃ ትቀጥላለች። አፋር እና ሶማሌ እውነት ነው። የኢትዮጵያ እስልምና ጉዳዮች ጀምሯል። እሱም ማጠናከር ነው የምንፈልገው። አንደኛ አፋርም ከፖፑሌሽኑ በላይ መሬት ያለው ክልል ያልታረሰ ያልተነካ፣ ሱማሌ ከፖፑሌሽኑ በጣም ብዙ በላይ ቦታ ያለው ሁለቱም ጋር ትርፍ ቦታ ስላለ ህዝቡም አንድ ስለሆነ ያን ነገር ማስቀረት ይኖርብናል። በዚህ ጉዳይም ሎካል ብቻ ሳይሆን የውጭ ሰዎች አሉበት አሉበት፣ ጥንቃቄ ያስፈልጋል። ተጀምሯል፣ በዛው እንቀጥላለን። ሰብአዊነት ላይ ለወንድም አንድ ፖይንት ብቻ የብልጽግና ቫሊው የፓርቲያችን ቫልዩ ወንድማማችነት እና እህትማማችነት ነው የሚለው በጣም ነው የምናምነው። በሲነርጂ በአንድነት በጋራ ችግር የሆነብን ግን መሰለ ብልጽግና ውስጥ አስራ አራት ሚሊዮን ሰው በላይ አለ ሲባል በጣም ብዙ ሙስሊም በጣም ብዙ ክርስቲያን በጣም ብዙ አማራ በጣም ብዙ ኦሮሞ ወላይታ ምናምን አለ ማለት ነው። ግን ሰዎች እዚህ ቆሙና ከፈለጉ ኦሮሞ ያደርጉታል፣ ከፈለጉ አማራ ያርጉታል፣ ከፈለጉ ወላይታ ያደርጉታል። ከፈለጉ እስላም ያደርጉታል። ይሄ እኛን አይገልጸልም። የእኛ ናሬሽን እንሰብሰቡ፣ ኤግዛክትሊ አድዋ ላይ እንዳያችሁት እኛ የምንፈልገው ኢትዮጵያውያን ተከባብረው ሳይናናቁ በጋራ ሆኖ ሀገራቸውን ያሳድጉ።